አሰላሙ ዓለይኩም ወረህመቱላሂ በረካቱ ድናየት ውደዳቸው የተከበራችሁ ናሊት ሰ ሰላም ብያለሁ ብያላችሁ በተማን ሰላም አለ። ዛሬ የአረቦችን ማስ የሚባለውን የምግብ አሰራር ይዤላችሁ ብቅ ብያለሁ ማለት ነው። ውድ ምን ጨምረን ነው የምንሰራው አብረን ቆንጆ ጥፍጥ ያለ ምግብ አሰራር ነው ማለት ነው። እስኪ አብረን ወደ ስራው እንግባ። አብረን እንስራ፣ አብረን እንብላላችኋለሁ። እናንተም ሸር ሰብስክራይብ በማድረግ አበረታቱኝ። ውድ ልጆቼ እንግዲህ እንደምታወስ ስንጀምር ከዶሯችን ነው መቼም የምንጀምረው። ዶሮይን እንግዲህ አጥቤ በደንብ አርጌ ሎሚና ጨምሬ ዘብዝፌ አቆይቼዋለሁ ማለት ነው። አሁን የምናየው ወደ ቅመማችን የምንጨምረውን ነገር እንዴት አድርገን ምን ምን አክለን ጨምረን የምንሰራው የሚለውን መሳየችው የሆነ ማለት ነው። ተከተሉኝ አብረን። እንግዲህ እዚህ ጋር ይታያቸዋል ብዬ ተስፋ አደርጋለሁ። ያዘጋጀኋቸው እንግዲህ ማተሪያዎች እነዚህን ይመስላሉ ማለት ነው። እዚህ ጋር እንደምታውት ይሄ ሽንኩርት ነው፣ ጎረድ ጎረድ አድርጌ አዘጋጅቻለሁ። እዚህ ጋር ነጭ ሽንኩርት ነው፣ ይህንን ጎረድ ጎረድ አድርጌ ነው ያዘጋጀው። ይህም ደግሞ ቲማትን ፍረሹን፣ በዚህ መልኩ አዘጋጅቻለሁ ማለት ነው። እዚ ጋር እንደምታውት ቲማን ድኝች በዝ መልኩ አዘጋጅቻለሁ። እዚ ጋር ደግሞ ካሮት እንደምታው በዚህ መልኩ አዘጋጅቻለሁ ማለት ነው። ይታያችኋል። እዚ ጋር ደግሞ ፍልፍል ሄሎ የማያቃጥለው ነው ማለት ነው። እዚህ ጋር እንግዲህ ቅመሞቹን ያዘጋጇቸው ቅመሞቹ እነዚሁት የምታዩቸው ነው ማለት ነው። እንግዲህ እነዚህን አደባልቂን ያዘጋችኋቸው፣ እነዚህም ደግሞ ፍልፍል አስዋል፣ ኮርኩም፣ ድብልቁ፣ ሰኑድ፣ ከሙን ናቸው ማለት ነው። እዚህም ወረግ አዘጋጅቻለሁ፣ ሚስማር ሄል፣ እነዚህን እንጨምራለን ማለት ነው። ተከታተሉ፣ አብረን የምንሰራ ይሆናል ማለት ነው። እስከ መጨረሻው ድረስ አብራችሁ

አሁን በዚህ ካደረገ ሰን ተቅለላ ማታ ላይ የሚ በጣም የሚ ከሚጠከታች እንሰምጭበታለን ማለት ነው። አሁን የሚሆነው ጀንበሯችንን ከሽንኩርታችን ላይ መጨመር መስራት ነው ማለት ነው። ወደ መጨመሪያ እንሄዳለን ማለት ነው። አብረን ይጨምር አሁን ዳር ግን ዶሯችንን ጨምረን ጨርሰናል ማለት ነው። አሁን ወዴት እንሄዳለን? ቅመማችንን እንጨምራለን ማለት ነው። ተከተሉ። እንደምታወት አሁን ቅመም ጨርሽ ጨምረ ጨርሻል ማለት ነው። አሁን ወዴት ነው የምንሄደው? አሁን ይህን እንጨምራለን ማለት ነው። አሁን ጨምረን ከጨረስን በኋላ ምን እንጨምራለን? ድንቻችንን አሁን እንደምታው ድንችን ጨምሬ ጨርሻለሁ ምን አደርጋለሁ አሁን ካሮት እንጨምራለን ከዛ ፍልፍል ሄሎ እንጨምራለን ማለት ነው ተከተሉ አሁን ካሮታችንን ጨምሬ ጨርሻለሁ ማለት ነው ፍልፍል ሄሎ እንጨምራለን ማለት ነው ተከተሉ አብራችሁ ነው የትም እንዲያከሉ ይኸው ፍልፍል ሄሏችንን ነው ጨምሬ ጨርሻለሁ ማለት ነው አሁን ምንቀረኝ ቲማቲም ያዘጋጅ ሳልሳ ቀርታል ማለት ነው እሱም ከላይ እንጨምራለን ማለት ነው እና ነጭ ሽንኩርቱ ይቀራል ማለት ነው እሱን እንጨምርና ምን እናደርጋለን መጨረሻውን አላችሁ እስተሚጫቸው ድረስ በምነት ይሞክሩ ማለት ነው። እንግዲህ እንዲህ አድርገን ዘግተን እስከሚበስል ድረስ ይሄ እንጠብቃለን ማለት ነው። ተከተሉ፣ እስከ መጨረሻው ድረስ አብራችሁ ይሁኑ። መጨረሻው አብረን እናያለ። እስኪ እንያሁን ስሚላ ዋ ማሻሉ። አሁን ምን እናደርጋለን? ሮዛችንን አብረን እንጨምራለን ማለት ነው። እንደምታዩት ይህንን ማስፈል ማለት ነው። አሁን ሩዛችን ስጋ የዘፈዘፍ ነው። እስጋ እንደዚህ ዘብዝፈን ያስቀመጥ ነው። ሩዝ በደንብ አጥበን አጥቤ ዘብዝፍዋለሁ ማለት ነው። በደንብ ሩዙ ታጥቦ መውጣት አለበት ማለት ነው። ስለዚህ ሩዛችን ይህን እንጨምራለን ከላይ ማለት ነው። እስከ መጨረሻው ድረስ አብራችሁ ሆኑ። ተወዱት አላቸው እንሻላህ እንግዲህ አጥቤ ጨርሻለሁ ማለት ነው። ሩዛችንን አሁን እንጨምራለን ማለት ነው። ተከተሉ እንግዲህ። እንደዛ አድርገን ሩዛችንን ጨምሬያለሁ ማለት ነው። እንግዲህ እንደዛ አድርገን አስተካክለን ካርነን ማሰል ነው ማለት ነው። ከመጨረሻው ድረስ አብራች። እስኪእኔሩዛችንን ያጀማ ብስሚላ ማሻአላ። አሁን ምንድን ነው የሚቀራል? ተከተሉ። ሄሏችን እንግዲህ ይህን ይመስል ነበሩ። ዱችዬ እስከ አሁን ሰዓት ድረስ ስለተከታተላችሁ በጣም በጣም አርጌ አመሰግናለሁ። ክበሩሌ ከፋይንካችሁ ሀገራችንንም አማን ሰላም አድርጎ በሰላም ለሀገራችን የተሰደርነውንም ነውንም አላህ ሀገራችን እያውቃል። ያሉትንም ሰላም ያደርግልን። ሀገራችንንም አላህ ያረጋጋልን። አማን ሰላም አላህ ያደርግልን። ላቸኋለሁ፣ ወዳቸኋለሁ፣ አከብራቸኋለሁ መልካሙን ነገር ሁሉ እየተመኘሁላችሁ በያላችሁበት ሰላማችሁ ብዝዝ ተተረፈፉ ይበለልኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።